ቆሻሻ እኔ እንደማንም ሴት መሰልኩ። ወይዘሮ ዘሮ ወዛደር እንዴ ዲቦራ እራሱ ቲሙ ማን ያጠፋው እሷ አይደል እንዴ? አልቀጣም ያለ አስራ አምስት ቅጣት ሳጻፍኩላቸዋ መነገርኩት አይደል? አልቀጣም ሀፒ ደሞ ተነፈሽ። ሁለተኛ ደገምኩኝ፣ ጋይዝ ሁለተኛ ደገም ሁለተኛ ሰባ እስኪ አስቡ ጋይዝ፣ ሰባ ሺ በሀምሳ ሺ እየተጫወትን ነው። ለምንድነው የማይቀጣው? እሱ ሲሰጠው ቅድም እያስቀጣን እየተቀጣን እየተጫወትን ነበር። ለምክርስቲና ስቲና አትውጭም ነበር እንዲች ደግሞ ቁጭ ብለን ውጭ ስለ ብለ ከሩ ስለመግባ ነው ምሳ ቁልጭ ብለን ውጭ እያልኩ በቃ ቅድም እኔ ደግሞ አሶች ይሉኛል። እንዴት ገስት እኮ አይደለንም ለአራት ነኝ። ዲቦራ፣ ማን ነው ጥፋተኛ? እውነት እስኪ እንደው ዓይን ያለው ይፍረድ። እየሳቅን እየተጫወትን ነበር አይደል አንድ ጌም አልተቀጣም። እሺ ይሁን ብዬ ተውኩትኝ። ሁለተኛ ጌም መጣበት፣ ተሸነፈ፣ አልተቀጣም። አስራ አምስት ቅጣት ሰጠውትኝ። ማን እስኪ ዲቦራ፣ ሁሌ የምንቀጣጠው አይነ ኮልጌት ማረቅ፣ ቁጭ ብድግ። ይሁን ከብዶት ነው። እሱ ብቻ ማሸነፍ፣ እሱ ብቻ እንዲሰጠ ይፈልጋል። እከክ። ለዚህ ነው ደዊልኝ፣ ደዊልኝ፣ ደዊልኝ ሲል ምንም ነገር የማልደውለው ማላውረው። ለዚህ ነው ቆሻሻ ስለሆነ ነገ ዲስርስፔክት ሰው ስለሚያደርግ ስለማቅ እኔ እውነተኛ እኮ ነገር ነው የተናገርከው እኮ ስለ ለፊንገር እንደዛ ስላልካትኝ፣ እማከምደው እንደፈለግክ ሲያደረገኝ አንገት የምደፋለት መሰለት ነው። ትክክለኛ ነገር ነው የተናገረው። ብልግናዋን ቆሻሻነቷን ነው የተናገረው ስለሷ። ዲቦራ በጣም ነበር እማከብረው እግዚአብሔር ምስክሬን እንዲያወረድኩትኝ በአንድ በቃ በጣም ነበር ማርያምን እማከብረው የነበረው። የእናትሽ ነው እሺ። ቤታ ባለጌ ነሽ አንቺ፣ ደንቆሮ። እኔ ውጭ እባክሽ ነይ ኢትዮጵያ የምትባይ ልክስክስ ነው እቺ። እዚ ይሴት ወዛደር ነው እቺ እበት ሰለችም ደግሞ ከሁሉም እንደተባለ ይላል እሱ፣ አይደል እንደ ከሁሉም ጋር እየተባለ ፌስቡክ ላይ ሴቶቹን እየሰደበ የሚለቀቀው። እኔ እንደሌላ ሴት አይደለሁም። ይሄ አራም ባለጌ፣ አከበርኩት። ዲቦራ አከበርኩት። አረሞ ተቀጣ። እየሳቁን እየተጫወትን ነው፣ እያሳሳቅን ነው። አንበሳ እኮ ያስወረድኩለት እኔ ቤታ እኮኝ። ዲቦራ እኔ ነኝ እኮ አይደል? ይሄ እኮ የጌም አውቄ የእሱን ጊፍታር እሱ እንዲጠቀም ነው ማርያምን፣ እሱ እንዲጠቀም ነው። እስኪ ስጥቅ፣ እስኪ አንበሳ ይስጥ። እሱ ወንድ ነዋ፣ ጊፍተር አይደለም ምናምን እያልኩኝ አንበሳ ሰጠውትኝ። ለእሱ ብዬ ነው፣ እናቴን ሳይ፣ ለእሱ ብዬ ነው እንትን እንዲል እንዲጠቀም ብዬ አልጫወትም። እንዲቦረው እንዲጠቀም ብዬ ነው ያደረግኩትኝ። ከኔጋ ተጫዎች እንዴ? ከኔጋ ነው አልጫወትም። ምን አይደለም፣ ከተጫዎች ከሌላ ሰው፣ የጌ ሙድ የለኝም፣ በምሳል ማርያምን እኔ እሱ እንዲጠቀም ብዬ ነው ላይክ እንደዛ፣ ያንን ዴድሉክ የሚባለው ስገፋፋዊ ነበረው። ያስጠላል። አንዳችሁ ተሳደቡ፣ አንዳችሁ ለሱ ንትን ብላችሁ፣ አንዳችሁ ከዛ ቤት የመጣችሁ ሳይሃለሁ። ሄድና እዛ ተግማማ ለምዳችኋል። አንድ ሴት ስትመጣ ሸል እዚህ ጋር የለም እንዴ? እናቴ ትሞት አከበርኩት። ላይክ በጣም ነው የማከብረው የነበረው፣ ግን በአንዴው ነው ያዘቀጥኩት። እንደሌላው ሴት መሰለኝ ቤቱን ከፍቶ ይሳደብ አይሳደብም። ኧረ በቃ ይደብራል፣ በቃ ሰው ይልሽ። ለዚህ ነው እኔ ጌም ምንድን ነው ሁሌ ዲቦራ አመልሽ። ጌም መጫወት ምፈልገው ከአንቺ ጋር ከሌላ ሰው ጋር በቃ አምስት ስድስት ሰው ጌም ከተጫወትክ ለኔ ይበቂ ነው። እየተከባበርን ነው መጫወት ምፈልገው። ለምንድን ነው ዘይ ድንጣልጫት ነው አልጫወትም የሚያልኩት? ጌም ያጣላል፣ ጌም ያናነቃል። ሁሌም ነው የምለው። በጣም ነው የሚያናነቀው። ለዛ አልጫወት ምለው ለዛ ነው ቅድም አሁን ሲመጣ ዘፈን እያዳመጥኩ ነው። አይ ዘፈኔን አላቋረጥም። እኔ ተሸናፊ አይደለሁ። እሷና ተሸናፊ ትቀጣ ስለው ሁሌ ቤት አንቺ ሰው ትንቅ ያለሽ ሰላም አትይም ለምን? ኢትስ ኦኬ ኢፖስት ላልቅስ። ኢትስ ኦኬ ቤቴ መተካተል። ወንድ ልጅ ሆነክ ለወንድ ቂጥ ታፈነድዳል። ለስሙ አንተ ዴቭ ወንድ ነካ ወንድ ሆነ። ለወንድ ታፈነድዳል። አራም አራም ነው እንዳንተ አይነት አራም ነው። እኔ እንደሌላ ሰው እሱ ተከታይ አለ እኔም ተከታያለኝ። በተከታይ ነው እሱ ተመርቶ ሴቶች የሚያሰድበው ከእሱ በላይ ተከታያለኝ። ደግሞ ደሞ አካውንትሽን አዘጋለ ይልኝ እበት እንደሌላው ሴት መሰልኩት። አንጋር በደብደዋለሁ እኔ ማንንም ነው እሱ አከበርኩኝ አከበርኩኝ። አናት ከሌሊት ይወጣሉ እንዴ? ዝተት ሰው መውደድ ማክበር ላይ ይሄን ያክል እንዴ ሰው ሲወዳችሁ፣ ሰው ሲያከብራችሁ ላይክ ለምን አትከበረው? እኔኮ ዲቦራ ማንንም ሰው ታውቂያለሽ ብዬ አላቅም። አይደል እንደዛ እስ ወንድ ነው ምናምን ያንን ያልኩት እሱ ኢትዮጵያ ስላለ ይጠቀም ምናምን እንደዛ በማለት ነው። ያም አይገባቸው፣ ይደብራል አንዳንዴ። ሰው ሲያከብራችሁ፣ ሰው ሲወዳችሁ፣ ሰው ለምን አቃተው ደግሞ? ዳልቻን አይመልስለትም ዳልቻ። ትናንትና አንድ አፉን ይክፈት በዛች በሴቷ ልጅ የተነሳ ዋጋውን አቀምሰዋለሁ ሲል ነበር። ያለቻ ጭገራ ምን አይነት ግም ነው! ምን አይነት ቆሻሻ ይዛ ስታስጠላ